በአንድ ሙያ ውጤታማ ለመሆን እውቀትና ተሰጥዖ አብረው በቅንጅት መጓዝ ይኖርባቸዋል። ይህም በተፈጥሮ የተገኘውን ተሰጥዖ በሳይንስና ቴክኖሎጂ መደገፍ ያስፈልጋል። ከእነዚህ ዘርፎች አንዱ እግር ኳስ ሲሆን ተሰጥዖን ለይቶ ወደ ተሻለ ደረጃ ማሸጋገር ያሻል። በዓለም አቀፍ ደረጃ እግር ኳስ ተሰጥዖን ለይቶ ከማሳደግ አንጻር በርካታ አገራት ረዥም ርቀትን ተጉዘዋል። በሀገራችን ኢትዮጵያ የታለንት ልየታና ተሰጥዖን ከማበልፀግ አንጻር በጥልቀት የተሰሩ ስራዎች የሉም። ይህንን የተረዳው የኢትዮጵያ እግር ኳስ ፌዴሬሽን ስራዎችን አህዱ ብሎ ጀምሯል። ሶስት ስቴፕ ሄደናል። የሰው ኃይል እያሟላን ነው። እነሱ የሰው ኃይሎች ሲሟሉ ቀጥታ ወደ ተግባር እንገባለን። አሁን የተጀመሩ አሉ፣ አዲስ አበባና ና ሀዋሳ ላይ። ቀጣዩን ደግሞ አሁን ቲዲኤስ ባለሙያ ሲመጣ፣ ታለንት ኢዴንቲፊኬሽኑ ባለሙያ ሲመጣ እያስፋፋን እያጠናከር ነው የምንሄድበትን ነገር እንፈጥራለን ማለት ነው። ኦልረዲ መሬት እየወረደ ነው ግን ክትትል ያስፈልጋል። ኮንሲስተንሲ ቀጣይነት ያስፈልገዋል። ሀገራችን ፉትቦል በጣም ወደታች እየወረደ እንዲሁም እስከ መጥፋት ደረጃ የደረሰበት ነው። ታዳጊ ላይ መሰራትና ወደፊት ደግሞ ኢትዮጵያን የሚያስጠሩ ወጣቶችን ለማፍራት ነው እና ትልቅ ጥቅም አለው ብዬ አስባለሁ። የኢትዮጵያ ስፖርት አካዳሚ ከተሰጡት ተልዕኮዎች አንዱ በሀገር አቀፍ ደረጃ የሚገኙ የስፖርት ተቋማትን በጥናትና በምርምር መደገፍ ነው። አካዳሚው ከተነሳበት ተልዕኮ አንጻር የፌዴሬሽኑን ስራዎች በምን መልኩ እየደገፈ ይገኛል? ኮችንግ ልማት ማዘጋጀት ነው። በማኑዋል የታገዘ በክሪክለም የታገዘ የኮች ዲቨሎፕመንት ፕሮግራሞችን ማዘጋጀት ነው። ሌላው ደግሞ የዚህ የታለንት ዲቨሎፕመንት ላይ፣ የአትሌቶች ልማት ላይ ኢትዮጵያ ስፖርት አካዳሚ ቀደም ያለ ተሞክሮም ያለው ከመሆኑ አንጻር ከመላው ሀገሪቱ የተሰጥዖ ልየታ ያደርጋል። በተሰጥዖ ልየታ ውስጥ ደግሞ ብዙ ቴክኖሎጂዎችን ይጠቀማል። የእግር ኳስ ብቃትን ያመላክታሉ በሚባሉ የላብራቶሪ፣ የፊልድ ቴስቶች፣ የስኪል ቴስቶች፣ የታክቲካል፣ የቴክኒካል ቴስቶች ላይ ግብዓት የሚሆኑ ነገሮችን መውሰድ ችለናል። የኢትዮጵያ እግር ኳስ ፌዴሬሽን በሀገር አቀፍ ደረጃ የሚያደርገውን የተሰጥዖ ልየታ በሙከራ ደረጃ በአዲስ አበባ ከተማ አስተዳደርና በሲዳማ ክልል ጀምሯል። እንደ ሀገር የጋር የስልጠናና የመጫወቻ መንገድ እንዲኖረን የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ተገልጿል። ለጊዜው አምስት ሪጅኖች ብለናል። እንዲህ የተስፋፋ ሲመጣ ኢንፍራስትራክቸር የሚያስፈልግበት ይኖራል። ፋይናንሻል ሰፖርት ለክልሎች ለሊጎቻቸው የሚያስፈልጉ ነገሮችን በመንግስት በኩል ኢንፍራስትራክቸሩን በማስተካከል ተከታታይ የሚሆንበትን አሁን ዛሬ ከቆምንበት ሰዓት ጀምሮ መጀመር አለብን ነው እና ሚኒስተሩም እንዳለው ነገ ከነጎዳ ተገናኝተን ያን ነገር ተከታትለን ፎሎአፕ የሚፈልግ ነገር ነው። አለመሰልቸትም ያስፈልጋል። ቀጣይነት በሆነ መንገድ መስራት አለብን ነው። እሱን ደሞ እንዴት ነው የምንሰራው? አንደኛ ኮችን እናፍራ ነው። ይሄን የሚያሰለጥኑ የሚያበቁ አንደኛ የኮችን እውቀቱ ራሱ እሱ ላይ መስራት አለብን ነው። አንዱ አቅጣጫ እዛ ጋር የተቀመጠው ሪያሊቲው ይሄ ነው። የኢትዮጵያ እግር ኳስ ፌዴሬሽን ያዘጋጀ የተሰጥዖ ልየታና የእግር ኳስ ውድድር ሞዴል ሰነድ ላይ በኢትዮጵያ ስፖርት አካዳሚ ውይይት የተደረገበት ሲሆን በቀጣይ እንደ ሀገር ለያዝ ነው ትልቁ ትልም መዳረሻ እንደሚሆንም ተነግሯል። ሁለንተና ሆሊስቲክ ማድረግ ያስፈልጋል። ክልሎች በትክክለኛው እድሜ ላይ ምን አይነት ስፖርቶች ነው ምን አይነት የታለንት ዲቨሎፕመንት ታስክ ነው ያለው ምን ይጠበቃል የሚለውን አንድ አይነት ሞዴል ቅርጽ ያስፈልጋል። ጋፑ ለይተን በእውቀት መመራት አለበት ነው እግር ኳሱ በአጠቃላይ ሶ አፍኮን 2029ን እናዘጋጃለን፣ እድሉን ስጡን፣ ለዚህ ደግሞ ዝግጁ ሆኖ ስራዎችን ስሩ ብሎ አቅጣጫ ሲያስቀምጥ ምን አይነት ስቴዲየሞች እንደሚሰሩ ገና ብሔራዊ ቡድናችን እግር ኳሱ ላይ ምን ምን መሰራት እንዳለበት ገና ዝርዝር በጣም በርካታ ስራዎች አሉ ማለት ነው። የኢትዮጵያ ስፖርት አካዳሚ የልቀት ማዕከል ለማድረግ በቅንጅት መሰራት እንደሚገባው ነው በውይይቱ የተነሳው። በእግር ኳስ ፌዴሬሽኑ የቀረበው የውይይት ሰነድ በቀጣይ በስፖርት ምክር ቤት ላይ ቀርቦ ውይይት ከተደረገበት በኋላ ይጸድቃል ተብሎ ይጠበቃል።